ይህ ለማመን የሚከብድ ነው። በቻይና ውስጥ የኮንክሪት ቤት በሦስት ሺህ ዶላር ብቻ መገንባት ትችላላችሁ። የሚገርመው ደግሞ በሁለት ቀናት ውስጥ በተጠናከረ መንገድ ነው የሚያልቀው። ሚስጥሩ ጡቦችን አንድ በአንድ ከመደርደር ይልቅ ቅድመ ፋብ የሚባል መንገድ በመጠቀም ነው። ሁሉም ነገር መጀመሪያ በፋብሪካ ውስጥ ይሰራል። ግድግዳዎቹ፣ ወለሎቹ፣ ደረጃዎቹ እንኳን ፋብሪካ ውስጥ ነው የሚሰሩት። ከዚያም ሁሉም ነገር ወደሚገነባበት ቦታ ይላካል። በክሬኖች እርዳታም መሬቶቹ ላይ ይሰካካሉ። ከዚያም ኮንክሪት በውስጣቸው እንዲፈስ ይደረጋል። ባህላዊ ቤት ለመስራት ወራ ማለትም ሊወስድ ይችላል። ነገር ግን ይህንን ዘዴ በመጠቀም በሁለት ቀናት ውስጥ ለመኖሪያነት ዝግጁ ያደርገዋል። በተጨማሪ የሰራተኛ ዋጋ በ20 ፐርሰንት ይቀንሳል። የቁሳቁስ ቆሻሻ እንዲወገድም ያደርጋል። ይህም መሬት መንቀጥቀጥን የበለጠ እንዲቋቋም ያደርገዋል። በመጨረሻም ይህን የግንባታ መንገድ መጠቀም በየዓመቱ ትልቅ ሂሳብ መቆጠብ እንድችሉ ይረዳቸዋል። በነገራችን ላይ ይህንን ቪዲዮ ያዘጋጀላችሁ ዋልታ ጂፒኤስ ሲሆን እንቅልፍ ከማጣትም ሆነ ከመኪና ስርቆት የሚገላግላችሁን የጂፒኤስ ቴክኖሎጂን ዛሬ ነገ ሳትሉ ከታች ባለው ስልክ ቁጥር በመደወል አስገጥሙ።